በሩ ተከፈተና የሆነ ቲቪ ቻናል ላይ ፕሮግራም ከምታቀርቧ ልጅ የማይተናነስ ዳሌ ያላት ልጅ ወደ ውስጥ ገባች። ሰውየው ጓደኛዬን እንዲያሳብዱልኝ ነው ጌቴ አለችኝ። ከዋልኩ እንዴ? ምን አድርጋሽ ነው አልኳት። ምንም አላረገችኝም፣ ግን ዝም ብዬ ሳይ ትቀናለሁ እኮ። ስድስት ወር አለፈኝ የምረቃት ቀን እንኳን እንኳን ደስ አላችሁ የሚለውን ሙዚቃ ላንቀ እስኪሰነጠቅ ስሙ። ዝቅ ላየኝ ከምርቃቱ አዳራሽ እንደወጣው ቀጥታ ሥራ መቀጠር ነው የሚመስለው። ከሥራ ፍለጋ የተነሳ የእግሬ ውሃ ልክ በአንድ በኩል ማጋደል ጀመረ። የማረጋቸው ካልሲዎች እንዳለ ተረከዛቸው ላይ ተበልተው አለቁ። ያኔ ነበር ስንመረቅ ለምን ጥቁር ጋውን እንዳለበሱን የገባኝ። ሥራ ስለማታገኙ ካሁኑ እርማችሁን አውጡ ማለታቸው ነበር የሆነ ቀን እንደለመድኩት ስራ ፍለጋ አንድ ቢሮ ሄጄ ቁጭ ብያለው። ሰውየው ከገባው ጀምሮ ወኔም አውራትቶ ተሽከርካሪ ወንበሩ ላይ ሆኖ በኃይል እየሳቀ ስልክ ያወራል። ስራ ፍለጋ ከመኳተን የተነሳ ሰውነቴ በመክሳቱ ምናልባት አላየኝ ይሆን እንዴ ስልጠረጠርኩ፣ ድንገት በሩ ተከፈተና የሆነ ቲቪ ቻናል ላይ ፕሮግራም ከምታቀርቧ ልጅ የማይተናነስ ዳሌ ያላት ልጅ ወደ ውስጥ ገባች። ሰውየው ቆይ አንዴ እደውላለው ብሎ ስልኩን ዘጋውና ከተቀመጠበት ተነስቶ እንኳን ደህና መጣሽ ብሎ ሞቅ ያለ አቀባበል አደረገላት። ሁኔታውን ላየ የሆነ የአገር መሪ እንጂ አንድ ግለሰብ የሚቀበል አይመስልም። ጉንጭ ለጉንጭ ተሳሳሙና ቁጭ አለች። ሰውየው ፈገግ ብሎ በቃ ለፎርማሊቲ ያህል ዝም ብለሽ ሲቪሽን አስገቢና ስራውን መጀመር ትችያለሽ አላት። ሙልቅቅ ባለ ድምፅ ግን እኮ ምንም ይሰራል እንዴልኝም ስራውን ባልችለውስ አለችው። ማንም ከእናቱ ወር ችሎ ይወጣ የለም። ቀስ እያልሽ ትለምጃለሽ አይዞሽ አላት። እሺ ተሾመ አለችው ፈገግ ብላ። አንቺ ደግሞ ስንት ጊዜ ነው በሙሉ ስሚያ ትጥሪም ብዬ ምነግርሽ ብሎ ተቆጣ። ወይ ተሽዬ ለምዶብኝ እኮ ነው ይቅርታ አለችው። ብዙ ብዙ ነገር አወሩና መጨረሻ ላይ ተነስታ ጨብጣው ስትሄድ መቀመጫዋን እያየ እንዴት ያለ ቆንጆ ሲቪ ነው ባክሽ አላት። ቴንኪዩ ብላ የተገላበጠች ከቢሮ ወጣች። ሰውየው ወደ እኔ ዞረና፣ እሺ ዮብ የትምህርት ማስረጃን አይቼዋለሁ። የማረግ ተመራቂ ነው፣ ደስ ይላል በጣም አለኝ። እንደዚህ ካለኝማ ሊቀጥረኝ ነው በቃ፣ በመጨረሻም ተሳካልኝ፣ ስራ አገኘው ብዬ ደስ አለኝና፣ አመሰግናለሁ አልኩት። ወዲያው ነገር ግን ስራው የስድስት ዓመት ልምድ ስለሚጠይቅ ልንቀጥር አንችልም፣ አዝናለሁ በጣም አለኝ። ከቅጽበት ደስታ ላይ ውሃ ቸለሰበት። እንደ ልጅቷ የማሳየው ቆንጆ ሲቪ የለኝ ምን ላድርግ? ዶክመንቴን ተቀበልኩና እያዘንኩ ከቢሮ ወጣው። ከጓደኞቼ ጋር አንድ ካፌ ቁጭ ብለን እያወራን ነው። ወይኔ እሺ እኛስ ይቅር! አንተ ግን በማዕረግ ተመርቀ መጨረሻ ሰራተኛነት ይሁን? አለችኝ ሰብለ። ማዕረጉን አጎከው። ያ ጥቁሩ ልጅ አለኝ ሚኪ ማረጉ፣ ማረጉ፣ ማረጉ ነው ያ ሁሌ ከመጨረሻ አንደኛ የሚወጣው ልጅ። እሺ አልኩት። መርካቶ እኮ ያበደ ማከፋፊያ ከፍቶ ሚሊዮነር ሆኗል። አሁን ብታየው አታውቀውም። እንደውም ባለፈው መንገድ ላይ አግኝቶኝ ሻይ ጠጣ ብሎኝ አንድ ሺህ ብር ሰጥቶኛል። የዛን ቀን የአንድ ሺህ ብር ሻይ ፍለጋ ከተማውን ሳስሰው አልኩ ብሎ ሳቀ። ምን አለ በማድረግ መመረቁ ቀርቶብኝ እንደ ማድረጉ ደደብ ሆኜ በቀረው ብዬ ክፉኛ ተቅዙ። የሦስታችንንም ሕይወት የሚቀይር አንድ ሐሳብ አለኝ አለች ሰብለ። ምን አልናት። ያው ይህ ሕዝብ እንደምታውቁት ከሃይማኖትኝነቱ ባልተናነሰ ማፈንደድ ይወዳል አለች። ግራ ገብቶን ሚኪ ተያየን። ግራ እንደ ገባን ገባትና ማለቴ ያው ከእምነት ቤቱ ጎን ለጎን አባብዬ ቤት ምናምን መሄድም ይመቸዋል እና አልኳት ፈጠን ብዬ። እናማ ያው በቃ አንድ ክፍል ቤት ተከራይተን እሱን ስራ እንስረው እ ምን ታስባላችሁ አለችን። ሦስታችንም ተያየን። ሶስት በአራት በሆነ ክፍል ውስጥ እንደ ገጠር ሙሽራ መጋረጃ ውስጥ ተከልዬ ስራውን ጀመር ነው። ሰብለ ካዳሚ የሆነ ቡና ታፈላለች፣ ሚኪ ደግሞ ከሚመጡ ሰዎች መረጃ የተቀበለ ለኔ ያቀብለኛል። በአጭር ባጭር ጊዜ ውስጥ ገበያችን ደራ። ዓመታዊ ግብርም ሆነ ንግድ ፍቃድ የማይጠይቅ ምርጥ ስራውን አገኘሁት። ቤት ውስጥ የማይመጣ አይነት ሰው የለም። የሰውን ክፋትና የጭካኔ ጥጋየውበት እግዚአብሔር ሰውን በመፍጠሩ ተጸጸተ የሚለው ጥቅስ ወለል ብሎ ገባኝ። እግዚአብሔር በባህራዊ የሚጸጸት አምላክ ሆኖ ሳይሆን የሰውን የክፋት መጠን የገለጸበት መንገድ ነው። የሆነ ቀን አንዲት ሴት መጣችና አባብዬ በርሶ መጀን መፍትሄ እንዲሰጡኝ የመጣሁት አለች። እኛ ዘንድ ምንም መፍትሄ የሌለው ነገር የለም። ምንድነው ጉዳይሽ? አልኳት። ጓደኝን እንዲያሳብዱልኝ ነው ጌቴ አለችኝ ክው አልኩ እንዴ ምን አድርጋሽ ነው አልኳት ምንም አላረግችኝም ግን ዝም ብዬ ሳይ ትቀናለሁ በቃ ታስጠላኛለች እንድታብድ ፈልጋለሁ አለችኝ ቀስ ብዬ ምን አለ ችሎታው ኖሮኝ አንቺን ባሳበድኩሽ አልኩና እሺ ስልክ ቁጥራን ስጪኝ በስልኳ ደግምባታለሁ ብዬ ብየ ስልኳን ወሰድኩና ሸኘኋት እሷ እንደ ሄደች ልጅቷ ጋር ደውዬ እያንዳንዱን ነገር ነገርኳት በሌላ ቀን ደግሞ የሆነች ሴት መጣችና መጋረጃው ፊትለፊት ተንበርክካ አባብዬ የቀድሞ ፍቅረኛዬን ድጋሚ ወደ ሕይወቴ ከመለሱልኝ እዚህ እርስዎ ከዳሚውን ያገለግሎታለሁ አለችኝ። መሄድ ያለበትን እንሸኛለን፣ የሚመለሰውን እንመልሳለን። እኛ ዘንድ ምንም የማይቻል ነገር የለም። ለመሆኑ ግን ለምን ድጋሚ እንዲመለስ ፈለግሽ? አልኳት። ይሁሎት አባብዬ ፍቅረኛዬ ስሙ ማለቴ የቀድሞ ፍቅረኛዬ ስሙ እዮብ ነው። ከዩኒቨርሲቲ በማድረግ ነው ተመርቆ የጨረሰው ነገር ግን ስራ በማጣት ከጫማው አልፎ ተረከሱ እስኪያልቅ ድረስ ነበር ሲቋተን የኖረው እኔ ደግሞ ያ ከከም ያኖሬ እንዳሁን እንዳልወድም በዛ ምክንያት ተለያየን አለችኝ። የራሴን ታሪክ ቃል በቃል አወረችልኝ። በመጋረጃ በኩል አጮልኬ ሰዓት የቀድሞ ፍቅረኛ የማስተዋልነት ክዋልቁ ድንጋጤን ተቆጣጠሬ ወደ ቦታ የተመለስኩና እና ታዲያ አሁን ለምን ድጋሚ ወደ ወትሽ እንዲመለስ ፈለግሽ አልኳት። አሁንማ ምን አይነት ስራ እንደሚሰራ እንጃ፣ ግን በጣም ቱጃር እንደሆነ ሰምቻለሁ። እሱን መልሰው የኔ እንደሚያረጉ ስለምተማመንበት እችን እጅ መንሻ ሽቶ ሰጥቼውታለሁ ብላ በሚኪ በኩል ሽቶን ላክችልኝ። ሽቶን ሳየው የሆነ ቀን ለልደቷ ተበድሬ ራሴ ገዝቼ ሰጠዋት ሽቶ ነው። ራሴ መቆጣጠር አቃተኝና አንቺ ቅሌታም ብዬ የመጋረጃውን ገልጬ ወጣው። እዛው በተንበረከከችበት ሽቅ ብያየችኝ እዮ ብዬ አለችኝ። ምን አባሽ ላርግሽ? የተቅለሰለሰች እንደዚህ አይነት ስራ እኮ እንደምትሰራ አውቃለሁ አባት ጋው ስጄን ሳላስገባ እኮ ነው የመጣሁት። በልናን ሄድን ፍቅር አለችኝ። ብልጥ ለመሆንና ነገሮችን ለመሸፋፈን ያደረገችው ጥረት ይበልጣና ደደኝ ጀበናውን ከምድጃው ላይ አነሶና ቀስ እያልኩ ወደሷ ተጠጋው። በርግጥ ንሳ ከመግባቴ በፊት እሷን ልክ ማስገባት ሳይኖርብኝ አይቀርም።